ሀገራችን ኢትዮጵያን ጨምሮ በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታ የምድብ የመጨረሻ ጨዋታዎች ዛሬ ይደረጋሉ። የዓለም ዋንጫ ማጣሪያ ጨዋታዎች በተለይ ደግሞ የምድብ ጨዋታዎቹ ዛሬ ነው የሚጠናቀቁት። ሌሎች የጥሎ ማለፍ መርሃ ግብሮች የሚደረጉባቸው ጊዜያቶች ይኖራሉ። ነገር ግን በአፍሪካ የምድብ የመጨረሻ ጨዋታዎች ዛሬ ነው የሚደረጉት። ኢትዮጵያን ጨምሮ ደግሞ መርሃ ግብሮች ይደረጋሉ። እነሱን ጨዋታዎችን ወደ እናንተም የምንጠቁማችሁ ነው የሚሆነው። በአውሮፓም የሚደረጉ መርሃ ግብሮች አሉ። እነሱንም የምናነሳ ይሆናል። ውድ ቤተሰቦቻችን ከዛ ውጭ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎችም እያነሳሳን ቆይታን እናደርጋለን። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ሌሎቹም የአውሮፓ ታላላቅ ክለቦች በዛሬ ፕሮግራማችን የሚዳሰሱ ናቸው። ስለምታደምጡን ስለምትከታተሉን፣ ቆይታችሁም ከእኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁ ይቆዩ። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ የማጣሪያ የመጨረሻ መርሃ ግብሩን በዛሬው ዕለት የሚያደርግ ይሆናል። ዛሬ ምሽት ልክ አራት ሰዓት ሲል ከቡርኪና ፋሶ ብሔራዊ ቡድን ጋር ጨዋታውን የሚያደርግ ነው የሚሆነው። ዛሬ መርሃ ግብሩን በቡርኪና ፋሶ ኦጋድጉ ስታዲየም ነው እንግዲህ የሚያደርገው ከምሽቱ አራት ሰዓት ጀምሮ ይህ ጨዋታ እንደሚደረግ ነው የወጣው መርሃ ግብር የሚያሳየው ኢትዮጵያ በጨዋታው አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካስ ወተን አድርጋ እንደምትገባ፣ እንዲሁም ቡርኪና ፋሶ ደግሞ ሙሉ ነጭ ማሊያን አድርገው እንደሚገቡ ነው የተገለጸው። ምናልባት ይህንን ጨዋታ መከታተል ለምትፈልጉ እና አማራጩ ላላችሁ በዲኤስቲቪ ቻናል ቁጥር 228 ላይ ይህ ጨዋታ በቀጥታ ስርጭት እንደሚተላለፍ የወጣው መርሃ ግብር ያሳያል። ዛሬ የኢትዮጵያ ብሔራዊ ቡድን የመጨረሻ ጨዋታውን ነው የሚያደርገው። በተለይ አስረኛውን ጨዋታ ዛሬ ያደርጋል የመደቡን እንግዲህ ኢትዮጵያ ወደ ዓለም ዋንጫው ለማለፍ የነበራት ተስፋ ሙሉ ለሙሉ ማክተሙ ይታወሳል። አሁን ላይ እንግዲህ ማጣሪያዎቹን ለማጠናቀቅ የሚደረጉ ጨዋታዎች ናቸው። ባለፈው ከጊኒቢሳው ጋር ባደረጉት ጨዋታ እና በዘጠነኛው ዙር እንግዲህ ማሸነፋቸው ይታወሳል። ሁለተኛ ድላቸው ሆኖ ነው የተመዘገበው። ጂቡቲን ስድስት ለዜሮ ካሸነፍንበት ጨዋታ በኋላ ቡርኪና ፋሶን አንድ ለዜሮ ማሸነፍ ችላለን። በምድቡም ደግሞ ዘጠኝ ነጥቦችን የሰበሰበ ብሔራዊ ቡድን ነው የኢትዮጵያ ብሔራዊ ቡድን። ዛሬ ደግሞ የመጨረሻ አስረኛ የምድብ ጨዋታውን አድርጎ የዓለም ዋንጫ የማጣሪያ ጨዋታውን የሚያጠናቅቅ ነው የሚሆነው። ከኢትዮጵያ ውጭ ግን ሌሎችም በአፍሪካ የሚደረጉ መርሃ ግብሮች እንዳሉ ነው የወጣው መርሃ ግብር የሚያሳየው ልክ ምሽት አንድ ሰዓት ሲል ቻድና ሴንትራል አፍሪካን ሪፐብሊክ የሚያደርጉት መርሃ ግብር የሚደረግ ይሆናል። ከዛ ውጭ ግን ሌሎቹ ጨዋታዎች ምሽት አራት ሰዓት ላይ ነው የሚደረጉት። ቅድም እንዳልኩት ቡርኪና ፋሶ በሜዳዋ በኦጋዶጉ ከኢትዮጵያ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። በእኛ ምድብ የሚገኙት ጅቡቲ ከሴራሊዮን ጋር የምታደርገው ጨዋታ እንዲሁ ምሽት አራት ሰዓት ላይ የሚደረግ ነው። የግብጽ ብሔራዊ ቡድንም ወደ ዓለም ዋንጫው ማለፉን ያረጋገጠው የግብጽ ብሔራዊ ቡድን ከጊኒ ቢሳው ብሔራዊ ቡድን ጋር ዛሬ ምሽት አራት ሰዓት ሲል ጨዋታውን ያደርጋል። ሌሎች ሁለት ጨዋታዎችም አሉ ምሽት አራት ሰዓት ላይ የሚደረጉ፣ ጋናና ኮሞሮስ፣ ማሊና ማዳጋስካር ዛሬ በአፍሪካ የአለም ዋንጫ የማጣሪያ የመደብ አስረኛ ጨዋታዎቻቸውን የሚያደርጉ ብሔራዊ ቡድኖች ናቸው። ከአፍሪካ ውጪም በአውሮፓም እንዲሁ ጨዋታዎች ቀጥለው ይደረጋሉ። ለአለም ዋንጫ ለማለፍ በአውሮፓ የሚደረጉ ጨዋታዎች እንደቀጠሉ ናቸው። ትላንትና ምሽት የተደረጉ በርከት ያሉ ጨዋታዎች እንደነበሩ እናስታውሳለን። እነ ፖርቱጋል፣ እነ ጣሊያን፣ እነ ስፔን ማሸነፋቸውን እናስታውሳለን። ዛሬ ደግሞ የሚደረጉ መርሃ ገብሮች ይኖራሉ ተብሎ ነው የሚታሰቡ። በተለይ ከስፔን እና ከጣሊያን ጋር በተያዘም አንዳንድ ጉዳዮችን እናነሳና የዛሬ ጨዋታዎችን እንጠቁማችኋለን። ጣሊያን ምናልባት እንግዲህ ጥሎ ማለፍ ውስጥ ልትገባ እንደምትችል መረጃዎች እየወጡ ይገኛሉ። ምክንያቱም የጣሊያን ብሔራዊ ቡድን የዓለማን ዋንጫ ማጣሪያውን በአንደኝነት አጠናቆ በቀጥታ ለውድድሩ የሚያልፍበት እድል እየጠበበ እንደመጣ እየተመለከትን ነው። ያም የሆነበት ምክንያት የኤርሊንግ ብራውት ሀላንድ ሀገር ኖርዌይ በጣም አስደናቂ አቋም ላይ ትገኛለች። ትላንትና እስራኤልን እንግዲህ በሰፊ የጎል ልዩነት ማሸነፏን የምናስታውሰው ነው እና የጣሊያን ብሔራዊ ቡድን ምናልባት እንግዲህ በጥሎ ማለፉ ላይ መካተት ሊኖርበት እንደሚችል ወይም ደግሞ በቀጥታ ማለፍ የሚችልበት እድል አሁን ላይ በጣም እየጠበበ እንደመጣ ነው እንዲህ እየተመለከትን የምንገኘው። ምድቡን እንግዲህ በስድስት ነጥብ ልዩነት የምትመራው ኖርዌይ ዓለም ዋንጫውን በቀጥታ ለማለፍም የተሻለ እድል እንደያዘች እየተመለከትን ነው። እንግዲህ በብዙ ውድድሮች ላይ ማንመለከታት ኖርዌይ፣ ዘንድሮ ግን በጣም ድንቅ እንቅስቃሴን በዓለም ዋንጫ የማጣሪያ ጨዋታዎች እያደረገች ትገኛለች እና ጣሊያን በዚህ ምክንያት በምድቡ ምናልባት ሁለተኛ ደረጃን ይዛ የምታጠናቀቅበት እድል ነው እየሰፋም የመጣው ጣሊያን የአለም ዋንጫውን በጥሎ ማለፉ መቀላቀል የሚያስችላት ሁለተኛ ደረጃን ይዛ ትገኛለች ጣሊያን ሁለተኛ ደረጃን ይዛ ካጠናቀቀች ደግሞ የጥሎ ማለፍ ተጋጣሚዋ ስዊድን ወይም ደግሞ ሰሜን መቄዶኒያ ሊሆኑ እንደሚችሉ የሚያሳዩ መረጃዎች ይወጣሉ ሁለቱ ሀገራት ከዚህ በፊት ስዊድን 2018 ላይ ሰሜን መቄዶኒያ ደግሞ 2022 ላይ በጥሎ ማለፍ ጣሊያን አሸንፈው ከዓለም ዋንጫ ማስቀረታቸው የሚታወስ ጉዳይ ነው በተለይ 2022 ላይ ሰሜን መቄዶኒያ ጣሊያንን አሸንፋ እንግዲህ በፖርቱጋል ተሸንፋ ደግሞ ከውድድሩ ውጪ እንደነበረች እናስታውሳለን። ነገር ግን ጣሊያንን ያሸነፈችበት ጨዋታ ደግሞ የምናስታውሰው መርሃ ግብር ነው። እንዲሁም ስዊድን 2018 ላይ እንዲሁ ጣሊያንን አሸንፋ እንደነበር እናስታውሳለን እና በድጋሚ ከስዊድን አሊያ ደግሞ ከሰሜን መቄዶኒያ ጋር ጨዋታዋን ልታደርግ እንደምትችል የሚያሳዩ መረጃዎችን ነው እየተመለከትንም የምንገኘው። የጣሊያን ብሔራዊ ቡድን ተጫዋች የሆነው ሪካርዶ ካላፊዮሪ ግን ዘንድሮ ጣሊያን የሌለችበት የዓለም ዋንጫን ማየት ራሱ ደስ አይልም። ስለዚህ እኛ የዓለም ዋንጫው ላይ እንገኛለን ሲል ጭምር ነው ሀሳቡን የሰጠው። ነገር ግን ከባድ ጨዋታዎች እንደሚጠብቋቸው ነው እየተገለጸ የሚገኘው። ሌላኛው ትናንትና ከተደረገው ጨዋታ ጋር በተያዘ የምናነሳው ደግሞ ዊሊ ሳኞል የተናገረው ሀሳብ ነው። የጆርጂያ ብሔራዊ ቡድን አሰልጣኝ የሆነው ዊሊ ሳኞል ለስፔን ብሔራዊ ቡድን አማካይ ፔድሪ ያላቸውን አድናቆት ነው የገለጹት። ሁለት ለዜሮ ብቻ በመሸነፋችን በጣም እድለኞች ነን ሲል ነው ዊሊ ሳኞል የተናገረው። ፔድሪ አቼ የሌለው ተጫዋች ነው ሲልም ጭምር ይናገራል። ፔድሪ ቀጭን ከመሆኑ የተነሳም ንፋስ ቢመጣ ይወስደዋል፣ ነገር ግን እሱ ዓለም ላይ ከሚገኙ ምርጥ አማኪያዎች መካከል አንደኛው ነው ሲል ጭምር ይደመጣል። አሰልጣኙ አክሎም ለስፔን ሁለት ለዜሮ ብቻ በመሸነፋችን እድለኞች ነን፣ እነሱ የሚጫወቱበት መንገድ ታይቶ አይታወቅም ሲል ጭምር ነው የተናገረው። የጆርጂያና የሊቨርፑል ግብ ጠባቂ የሆነው ጆርጂያዊው ጆርጂ መማር ዳሸቪሊ በበኩሉ ፔድሪ አቻ የሌለው ተጫዋች ሲልም ይገልጸዋል። ፔድሪ በጣም ትልቅ አቅም የያዘ ተጫዋች ነው። ስፔን ኳስ ስትይዝም ቀምቶ ድል መፍጠር የማይታሰብ ነው ሲልም ጭምር ነው ጆርጂ መማር ዳሸቪሊ የተናገረውና አሰልጣኙም እንዲሁም የሊቨርፑሉ ተጫዋች ጆርጂ መማር ዳሸቪሊም ለፔድሪ ያላቸውን አድናቆት ጭምር ነው እየገለጹ የሚገኙትና ትላንትና ሁለት ለዜሮ ብቻ መሸነፋችን እንደውም በጣም እድለኞች ነን ሲል ጭምር ነው ሀሳባቸውን እየሰጡ የሚገኙት የሁለቱ ብሔራዊ ቡድን እንግዲህ የጆርጂያ ብሔራዊ ቡድን አሰልጣኝና የሊቨርፑሉ ተጫዋች የሆነው እንዲሁ ሁለቱ ሰዎች ሀሳቦቻቸውን የሰጡት። ዛሬም ጨዋታዎች ቀጥለው እንደሚደረጉ ቀደም ብለን ገልጸንላቸዋል። ዛሬ በአውሮፓ ዞን የዓለም ዋንጫ የማጣሪያ ጨዋታዎች በርከት ብለው ይደረጋሉ። ከእነዚህ መካከል ከሚደረጉት ጨዋታዎች መካከል ማለት ነው በአውሮፓ ዛሬ ፋሮ አይስላንድ ከም ቼክ ሪፐብሊክ የምታደርገው ጨዋታ ለምሽት አንድ ሰዓት ላይ የሚደረግ መርሃ ግብር ነው። የኔዘርላንድ ብሔራዊ ቡድን እንግዲህ የነ ቨርጅል ቫንዳይክ ሀገር ዛሬ ከፊንላንድ ጋር ጨዋታዋን ታደርጋለች። ስኮትላንድ እና ቤላሩስ የሚያደርጉት ጨዋታ በተመሳሳይ ምሽት አንድ ሰዓት ላይ የሚደረግ ነው። ምሽት ሶስት ሰዓት ጋር በአምስት ስል ክሮኤሽያ ከጂብራልታር፣ ዴንማርክ ከግሪክ፣ ሊቱዌኒያ ከፖላንድ እና ሮሜኒያ ከኦስትሪያ የሚያደርጉት መርሃ ግብር ዛሬ በዓለም ዋንጫ የማጣሪያ ጨዋታ በ አውሮፓ ዞን ደግሞ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። በነገው ጠዋት በሚኖረው ፕሮግራማችን ደግሞ የእነዚህን ጨዋታ ውጤቶች ሰብሰብ አድርገን ወደ እናንተ ይዘን የምንቀርብበት ፕሮግራም ይዘን እንቀርባለን። ክለቦችን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ሊቨርፑልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። በርካታ ክለቦች የዳዮት ኡፓሜካኖን ሁኔታ መከታተል መጀመራቸው ነው የተገለጸው ብዙ ክለቦች በዚህ ክረምት ተከላካይ ለማግኘትም ወደ ገበያ ይወጣሉ ተብሎ ይታሰባል። ምናልባት ሊቨርፑልም በዚህ ዝርዝር ውስጥ ሊኖር የሚችልበት እድል ሰፊ ነው። ነገር ግን ዳዮት ኦብ ካሚካኖን ለማስፈረም ግን ሊቨርፑል ብቸኛው ምርጫ ነው ተብሎ አይታሰብም። ሌሎች በርከት ያሉ ክለቦችም ይህንን ተጫዋች ለማስፈረም ፍላጎቱ አላቸው። ከእነዚህ መካከል የፈረንሳዩ ክለብ ፓሪስ ሰን እዚህ ዝርዝር ውስጥ ይኖራል ብለው በርካቶች እየገመቱት ነው። ሪያል ማድሪድም ጭምር ይህንን ተጫዋች ለማስፈረም ፉክክር ያደርጋል ተብሎ ይታሰባል። ብዙ ክለቦች የተጫዋቹን ጉዳይም እየተከታተሉ ነው። ታዮ ቶፕካ ሚካኖ ብቻ ሳይሆን በርከት ያሉ የተከላካይ ስፍራ ተጫዋቾች ላይ በተመለከተ በሚቀጥለው ክረምት አሊያም በጠር ተጫዋቾችን ለማስፈረም በትልቁ የሚንቀሳቀሱበት የዝውውር መስኮት ይሆናል ተብሎ ይታሰባል። ትልልቆቹ ክለቦች፣ አብዛኞቹ ክለቦች የተከላካይ ስፍራ ተጫዋች ለማስፈረም እንቅስቃሴዎችን ማድረግ የሚመርጡበት ሰዓት እንደሆነ ነው መረጃዎች እየወጡ እንደሚገኙ ዘገባውን ፋብሪሲዮ ሮማኖ ነው እያጋራ የሚገኘው። የቀድሞ የሊቨርፑል አሰልጣኝ ነው የርገን ክሎብ ስለ ፍሎሪያን ቨርትስ ይናገራል። በተለይ ፍሎሪያን ቨርትስ ከባየር ሌቨርኩዘን ሊቨርፑልን ከተቀላቀለ በኋላ በርካቶች እንግዲህ ገና ነው ወይም ደግሞ ከቡድኑ ጋር አልተዋሃደም ጥሩ የሚባለውንም እንቅስቃሴ የምናውቀውን ፍሎሪያን ቨርትስንም እየተመለከተን አይደለም የሚል አይነት ሀሳቦችን እያቀረቡ ይገኛሉ። የተለያዩ ሰዎች ትችቶችንም ሲሰነዝሩ ሰምተናል። ለምሳሌ አክል የቀድሞ ሊቨርፑል ተጫዋች የነበረው ጄሚ ካራገር ይህ ተጫዋች ጥሩ እንደሆነ አውቃለሁ፣ ነገር ግን ወደ አቋሙ እስኪመለስ ድረስ ተጠባባቂ ወንበር ላይ መቀመጥ ይኖርበታል የሚል አይነት ሀሳብን ሰጥቶ እንደነበር እናስታውሳለን። በክሪስታል ፓላሱ ጨዋታም ሽንፈት ከገጠማቸው በኋላ የተለያዩ ሰዎችም የተለያዩ ሀሳቦችን እያነሱበት ነው። ሰሞኑን ግን አንዳንድ ሀሳቦችን የሚሰጡ አሰልጣኞችን እየተመለከትን ነው። ለምሳሌ የጀርመን ብሔራዊ ቡድን አሰልጣኝና የፍሎሪያን ቨርትስ ብሔራዊ ቡድን ላይ የሚያሰለጥነው ነው ዩሊያን ናግልስመን ግን ይናገራል። ችግሩ የሱ ሳይሆን የቡድን አጋሮቹ ነው የሚል አይነት ሀሳብን ሰጥቷል። ቁጥሮችን ከተመለከታቸው ፍሎሪያን ቨርትስ በዚህ ውድድር ዓመት የጎል ዕድሎችን በመፍጠር በጣም ትልቅ ቁጥርን ያስመዘገበው በፕሪምየር ሊጉም ከቀዳሚዎቹ ተርታ የሚመደብ ተጫዋች ነው ነገር ግን እሱ እንደዚህ ነገሮችን ማድረግ ከቻለም እንግዲህ የእሱ የቡድን አጋሮች ጎሎችን መጨረስ ካልቻሉ እሱ ምንም ማድረግ አይችልም። ችግሩ ያለው የቡድን አጋሮቹ ላይ ነው የሚል አይነት ሀሳብን ሰጥቶ እንደነበር እናስታውሳለን። የቀድሞው የሊቨርፑል አሰልጣኝ የነበሩት የርገን ክሎፕም ስለ ፍሎሪያን ቨርትስ ሀሳባቸውን ከሰጡ ሰዎች መካከል አንደኛው ሆኗል። ስለ ፍሎሪያን ቨርትስ መጨነቅ የለብኝም ምክንያቱም ግሩም ኳሊቲ እንዳለው ጠንቅቀን እናውቃለን በክፍለ ዘመን አንዴ ወይም ደግሞ በረጅም ጊዜያቶች አንድ የሚመጣ አይነት ልዩ ተሰጦ ያለው ተጫዋች እንደሆነ እናውቃለን። ይህንን በየጨዋታው የሚያሳይ ይሆናል። ልክ በባየር ሌቨርኩዘን እንዳደረገው ሁሉም ፍሎሪያን ቨርትስ በተረጋጋ አካባቢ ውስጥ ምና ያለው በእንደዚህ አይነት ሁኔታዎች ላይ ደግሞ ምን ማድረግ እንዳለበት የሚያውቅ ክለብ ውስጥ ምና ያለው። የምትጨነቁ ሰዎች ካላችሁ መጨነቅ የለባችሁም። እሱ ምርጥ ኳሊቲ ያለው ወርልድ ስታር የሆነ ተጫዋች እንደሆነም ጠንቅቄ አውቃለሁ። ስለዚህ መጨነቅ የለብንም ስለዚህ ተጫዋች ሲልም ጭምር ነው የርገን ክሎፕ የተናገረው። አርሰናልን የተመለከቱ መረጃዎችን እናንሳም። የአርሰናል ደጋፊዎች እንግዲህ ታዳጊውን ማክስ ዶመንን እንግዲህ ይህንን ተስፈኛ ተጫዋች ማድነቅ የጀመሩት ተጫዋቹ ገና ወደ ዋና ቡድን ውስጥ ከመካተቱ በፊት እንደሆነ በርካቶች ያነሳሉ። ሁሉም ሰው አካዳሚው ላይ በሰራው ስራም እጅግ እንደተደነቁበት ጭምር በርካቶች ይናገራሉ። አሁን ደግሞ ወደ ዋና ቡድን ውስጥ እንግዲህ ገብቶ እየሰራ ነው ያለው። እንግዲህ የ15 ዓመት ታዳጊ ተጫዋች እንግዲህ አያስመስለውም። ምክንያቱም ድንቅ ተሰጥቶ እንዳለው በደንብ አሳይቷል። የቀድሞ የአርሰናል ተጫዋች የነበረው ጂልቤርቶ ሲልቫ ብራዚላዊው ተጫዋች ግን በማክስ ዶመን ዙሪያ አንዳንድ ጉዳዮችን አንስቷል። በተለይ ጂልቤርቶ ሲልቫ ሰሞኑን ከጊቭ ሚ ስፖርት ጋር በነበረው ላይ ቃለ መጠየቅ ላይ እንግዲህ ስለ ማክስ ዶመን አንዳንድ ጉዳዮችን አንስተዋል። ከዚህ ታዳጊ ተጫዋች ምኑን እንደወደድኩለት ታውቃላችሁ? የተላበሰው ማንነት ነው ሲል ይናገራል። በትንሽ በዕድሜው ትንሽ መሆኑ ተጽዕኖ አልፈጠረበትም፣ ምክንያቱም ጠንካራ ማንነትን ከተላበስክ እንግዲህ ምንም ነገር መሆን አትችልም። በደንብ ደግሞ መስራት የሚችል አይነት ተጫዋች እንደሆነ ያስታውቃል። የምትቆምበት መሰረትም አይነቃነቅም በጠንካራ ማንነት ከተላበስክ ሲል ጭምር ይናገራል። ማክስ ዶመን ምንም አይነት ፍራቻ በውስጡ የለም። የአንድን ነገር ለመሞከር ያለው ፍላጎትም ይለያል። ድሪብሊንጉ፣ የሚያቀብላቸው ኳሶችና በግላዊ ብቃቱ ለየት ያለ ነገር ለመፍጠር የሚያደርገው ጥረትም በራስ መተማመኑን ለመጨረመር ይበልጥ ደግሞ ይረዳዋል። እናም በእንደሱ አይነት ተጫዋች የመጫወት እድልም ሊሰጣቸው ይገባል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው የቀድሞው የአርሰናል ተጫዋች የሆነው ጂልቤርቶ ሲልቫ። ለአርሰናል ሲፈርም ከሁለት ምርጥ ተጫዋቾች ከጋብርኤልና ከሳሊባ እንደሚፎካከር አውቆ ነበር። ያ የክለቡ ሀሳብ ነበር፣ በሁለቱም ቦታዎች ፉክክር እንዲኖርና እስከተቻለው ድረስም ደግሞ መጓዝ ነው አላማው። ክሪስቲያን ሞስክዌራም ፕሪምየር ሊጉ የተለየ ነው፣ እናም እየወደድኩት መጥቻለሁ ሲል ጭምር ነው ክሪስቲያን ሞስኩዌራ የተናገረው። ወደዚህ ቡድንም ስመጣ ደግሞ ይህንን ነገር በደንብ ጠንቅቄ አውቃለሁ። ከጋብሪኤል ማጋሌሽ እና ከዊሊያም ሳሊባ ጋር ደግሞ ለመፎካከርም እንደመጣውኝ ጠንቅቄ አውቃለሁ። እናም ጥሩ ነገሮችን ለማሳየትም መሞክራለሁ ሲል ጭምር ነው ክሪስቲያን ሞስኩዌራ ሀሳቡን እየሰጠም የሚገኘው። ክርስቲያን ሞስኮ ባይራ ስለ ቪክተር ዮኬሬሽ ላይም ሀሳቡን ሰጥቷል። እሱ በጣም ድንቅ ተጫዋች ነው። ከሱ ጋር ልምምድ መስራት ራሱ ተከላካዮች እንዲሻሻሉ ይረዳል። በቫሌንሲያ ውስጥ ምርጥ ተጫዋቾች ነበሩ። ነገር ግን ከእንደዚህ አይነት ቶፕ ደረጃ ላይ ካሉ ተጫዋቾች ጋር መሰልጠን ራሱ ትልቅ ስኬት ነውና አንተንም እንዲሻሻል ያደርግሃል። ምክንያቱም በልምምድ መርሃ ግብር ላይ እሱን በንቃት እንድንከታተል እንጠብቃለን። ስለዚህም ይህንን ተጫዋች ለመቆጣጠርም እንግዲህ ትልልቅ ስራዎችን እንሰራለን። ለተከላካዮችን ፈተና ነው፣ ተከላካዮችንም ያሻሽላል ሲል ጭምር ነው የተናገረው ክሪስቲያን ሞስኩዌራ ስለ ቪክተር ዮኬሬሽ ሲናገር። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የስፖርቲንግ ሊዝበን ፍላጎት ዩናይትድ እንዲቀላቀል ማድረግ ነበር ተብሏል። ፋብሪዚዮ ሮማኖ ነው በተለይ ይህንን ሀሳብ የሰጠው። የፖርቱጋሉ ክለብ ስፖርቲንግ ሊዝበን ቪክተር ዮኬሬሽ ወደ ማንቸስተር ዩናይትድ ለመቀላቀል በተደጋጋሚ ጊዜ አቅርበውት እንደነበር ይነገራል። ስፖርቲንግ ሊዝበን ለዩናይትድ ተጫዋቹን በዝቅተኛ ቋሚ ክፍያ በትልቅ የቦነስ ክፍያዎች ለመሸጥ ፍቃደኛ መሆናቸውን አሳይተው ነበር። ሆኖም ግን ትልቁ የነበረው ችግር ተጫዋቹ ወደ ማንቸስተር ለመሄድ ፍላጎት አልነበረውም። ህልሞ አርሰናልን መቀላቀል ነበር። ማንቸስተር ዩናይትድ ከቪክተር ዮኬሬሽ ዝውውር ራሳቸው ናቸው የወጡት። ቀጥሎም ፊታቸውን ወደ ሌሎች አማራጮችም አዙረዋል። ለዚህ ነው ምንም አይነት ጥያቄ በወቅቱ ያላቀረቡት ሲል ፋብሪት ሲዮሮማኖ ተናግሯል። ተጫዋቹም እንግዲህ ወደ አርሰናልን መቀላቀል ምርጫውን እንዳደረገ ነው የተነገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዌስት ብራውን አዲሱ ግብ ጠባቂ ሴኔ ላሜንስ ኮዲሁ ለቡድኑ ትልቅ ሚናን እያበረከተ እንደሚገኝ ነው የሚናገረው። በሰንደርላንዱ ጨዋታ ብዙ ነገሮች ጥሩ ነበሩ። ዋናውና ደግሞ ትልቁ ጥንካሬ የመጣው ሴኔ ላሜንስ መምጣቱ ነው። እርሱ ለቡድኑ ትልቅ የራስ መተማመንን ሰጥቷል። ይህም ደግሞ ቀሪዎቹ የቡድኑ ተጫዋቾችን በትልቁ እንዲያግዛቸው አድርጓል ሲልም ጭምር ነው የተናገረው። በጨዋታው ላይ ቡድኑ ወጥ ብቃትን ማስመልከት ችሏል። በመከላከሉም ረገድ ጥሩ ነበር። እድሎችንም መፍጠር ችለን ነበር። ከእነዚህ እድሎችም ሁለት ግቦችን አግኝተናል። በአጠቃላይ እንደ ቡድን ጥሩ ጨዋታን ተመልክተናል። እናም ደግሞ ለሊቨርፑል ጨዋታ ተመሳሳይ ስሜት እንዲኖርም ተስፋ አድርጋለሁ። በአንፊልድ መጫወት እጅግ በጣም ከባድ ነው። አሁን ካለንበት አቋም አንጻር ጨዋታው ለዩናይትድ ፈታኝ ነው። ሆኖም ግን በእግር ኳስ የማይቻል ምንም ነገር የለም እና ቡድኑ ማሸነፍ አላማው በማድረግም መጫወት ይኖርበታል። ምንም እንኳን ከሊቨርፑል ጋር የሚደረጉ ጨዋታዎች በጣም ከባድ እንደሆኑ ባውቅም፣ ነገር ግን አሁንም ቢሆን ማንቸስተር ዩናይትድ ይህንን ጨዋታ ለማሸነፍ ወደ ሜዳ ይገባል የሚል እምነት እንዳለኝ አስባለሁ ሲልም ጭምር ነው የተናገረውና በተለይ የሴኒ ላሜንስ ደግሞ አሁን ላይ ወደ ቋሚ ያስተላለፉ ተመልሶ ጥሩ ነገሮችን ለማሳየት መሞከሩ ለማንቸስተር ዩናይትድ የራስ መተማመን፣ ለተጫዋቾቹም የራስ መተማመን ከኋላ ያለው ደጀን መሆኑ ለራስ መተማመናቸውም ከፍ ያለ እንዲያደርገው ያደርጋል ተብሎ እንደሚጠበቅ ነው ዘገባው ያሳየው። የሪያል ማድሪድ ጉዳዮችን እናንሳ። ምንም እንኳን ለሀገራቸው ጥሪ ያልደረሳቸው ተጫዋቾችን እስከ ሰኞ ድረስ እረፍት ቢሰጣቸውም ዳኒ ሰባዮስ ግን ሁልጊዜም በየቀኑ ቫልዴባስ እየመጣም ልምምዱን ያከናውናል። በክለቦች ያሉ ሰዎች በዳኒ ሴባዮስ ውሳኔም ተደስ ተባለ እሱም በሻቪ አሎንዞ ቡድን ውስጥ አስፈላጊነት እንደሚኖረውና የሻቪ አሎንዞ እምነትን እንደሚያገኝ ጭምር ነው ተስፋ እንዳላቸው የሚነገረው። ልምምዱን ግን አጠናክሮ እየቀጠለ ነው የሚገኘው። ከሻቪ አሎንዞ ጋር ስለተጫወትኩኝ በደንብ አውቀዋለሁ። ሪያል ማድሪድን ማሰልጠን ለእሱ አሪፍና ትልቅ ቻሌንጅ ነው። ክለቡ ትልቅ ዲሲፕሊን፣ ጥረትና ጠንክሮ መስራትን ይጠይቃል። እኔም ደግሞ ስኬታማ ይሆናል ብዬ አስባለሁ ባለፉት ዓመታት እንዳደረገው ሪያል ማድሪድን እያሸነፈ የሚቀጥል ይመስለኛል ሲል ነው ፔፔ የተናገረው። ከክሪስቲያኖ ሮናልዶ ጋር በተያዘም ሲናገር እሱ ኳስ ለማቆም ሲወሰን ለእኛና ለደጋፊዎች ጭምር ከባድ ይሆናል። ከዚያም በኋላ ደግሞ ቴሌቪዥኑን አብርተክ የክሪስቲያኖ ሮናልዶን ስም መጠራት ሲያቆምም የሚከብድ ይመስለኛል ሲል ይናገራል ፔፔ። ፔፔ ቀጠለና ከአንቸሎቲ ጋር አንድ ላይ ሰርቻ ያለው የሚደነቅ ሰው ነው በብራዚል ብሔራዊ ቡድን ድንቅ ስራን ሰርቶ ተሳክቶለታል። ብራዚላውያንንም ያስደስታቸዋል በየም አስባለው። ምክንያቱም ከሱ ጋር እንደ ጓደኛ ነው የምንዋደደው። ብራዚል ብዙ ጥራት ያላቸው ተጫዋቾች ያሏት፣ ነገር ግን መዋቀር ይቀራቸዋል። ዛሬ ላይ አብዛኛው የእግር ኳስ ቡድን በዚህ ይቸግራል። ብራዚል መዋቅሩ ላይ መስራት አለባት። ለካርሎ አንቸሎቲም አሪፍ ቻሌንጅ እንደሚሆንለት አምናለው ሲልም ጭምር ነው የተናገረው ፔፔ። ከሊያን ኤምባፔ በቁርጭምጭሚት ጉዳት ምክንያት ወደ ማድሪድ ቢመለስም ጉዳቱ ግን አሳሳቢ አይደለም። በዚህም በሚቀጥለው ሳምንት ከቡድኑ ጋር ልምምድ ያደርጋል ተብሎ ይጠበቃል ሲል ታዋቂው ጋዜጠኛ ጆርጅ ፒኮን መረጃውን ይፋ እንዳደረገ ነው ዘገባው የወጣው። ሜሲ ብሔራዊ ቡድኑን ለቆ ለክለቡ ተጫውተዋል። በብሔራዊ ቡድን ግልጋሎት ላይ የነበረው ሊዮኔል ሜሲ እትላንትና ሌሊት ለክለቡ ኢንተር ማያሚ ተሰልፎ መጫወት ችሏል። ሊዮኔል ሜሲ አርጀንቲና ትላንትና ሌሊት በአሜሪካ ከቬንዙዌላ ጋር ባደረገችው ወዳጅነት ጨዋታ ላይ አልተሳተፈም። ሜሲ ኢንተር ማያሚ በሊጉ ወሳኝ ጨዋታ አትላንታ ዩናይትድን አራት ለዜሮ ሲያሸንፍም ኮከብ ሆኖ ማምሸት ችሏል። በጨዋታው ሊዮኔል ሜሲ ሁለት ጎሎችን አስቆጥሮ አንድ ደግሞ ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ሜሲ በአንድ የሜጀር ሊግ ሶከር ውድድር ዓመትም በዘጠኝ ጨዋታዎች ከሁለት በላይ ጎሎችን ያስቆጠረ የመጀመሪያው ተጫዋች ሆኗል። ሊዮኔል ሜሲ በሊጉ ያስቆጠራቸው ግቦችም 26 በማድረስ ከፍተኛ ግብ አስቆጣሪነቱን እየመራ ነው። ኢንተር ማያሚ በሊጉ በ62 ነጥቦች ከመሪው ፊላደልፊያ በአራት ነጥቦች አንሶ ሶስተኛ ደረጃ ላይ የተቀመጠበት ውጤትን ነው ያስመዘገበው። ሜሲ መጥቶ እንዲጫወት ጠይቄው ነበር ብሏል። ሃቪየር ማስኬራኖ የኢንተር ማያሚ አሰልጣኝ ሃቪየር ማስኬራኖ ነው ሊዮኔል ሜሲን የጠሩት ለአርጀንቲና ስላልተጫወተ መሆኑን የገለጹት ከጨዋታው በፊት ከአርጀንቲና አሰልጣኝ ሊዮኔል ስካሎኒ ጋር መነጋገራቸውን የገለጹት ማሼራኖ ነው። እሱ በቬንዙዌላው ጨዋታ ሜሲን እንደማይጫወተው ነግሮኛል ነው ያለው። ይህንን ስሰማ ሊዮኔል ሜሲን አነጋግረው ዛሬ ተሰልፎ ሊጫወትም ችሏል ሲል ነው አሰልጣኙ ያስረዳው። አክሎም ሊዮኔል ሜሲ በቀጣዩ የአርጀንቲና ጨዋታ መጫወት አለመጫወቱን አላውቅም በማለትም ጭምር ነው የተናገረው። ስቲቨን ጄራርድ የሬንጀርስን ጥያቄ ውድቅ አድርጓል። እንግሊዛዊ አሰልጣኝ ስቲቨን ጄራርድ ያገኘውን የቀድሞ ክለቡን ሬንጀርስን በድጋሚ የማሰልጠን እድል ውድቅ አድርጓል። ጄራርድ ከክለቡ ኃላፊዎች ጋር ቢነጋገርም በቡድኑ እቅድ ባለማመኑ ውድቅ እንዳደረገ የተነገረው የቀድሞው የሊቨርፑልና የእንግሊዝ አማካይ ስቴቨን ጄራርድ ከዚህ በፊት በሬንጀር ሶስት ዓመታትን አሳልፎ የሊግ ዋንጫ ማሳካት ችሎ ነበር። የ45 ዓመቱ አሰልጣኝ በዚህ እንግዲህ ስቴቨን ጄራርድ ከሳውዲ አረቢያው ክለብ አለ ኤቴፋቅ ጋር ከተለያየ በኋላ አሁን ላይ ያለ ስራ ነው የሚገኘው። ሬንጀርስ በዚህ ዓመት ከሰባት የሊግ ጨዋታዎች አንድ ብቻ ነው ያሸነፉት አሰልጣኝ ሩሴል ማርቲንንም ማሰናብቶ ተተኪ እያፈላለገ እንደሚገኝ ነው መረጃዎች የወጡት። የአውሮፓ እግር ኳስ ማህበር ዲየጎ ሲሞኔ ላይ ምርመራ ከፍተዋል። የአትሌቲኮ ማድሪድ ዋና አሰልጣኝ ዲየጎ ሲሞኔ ከሊቨርፑል ጋር ባደረጉት የቻምፒየንስ ሊግ ጨዋታም ከደጋፊዎች ጋር በነበረው አለመግባባትም ቀይ ካርድ መመልከቱ የሚታወስ ነው። ዩኤፋ ጨዋታው ላይ የተከሰተውን ክስተት ተከትሎ ጉዳዩን እያጣራ ነው። የአውሮፓ እግር ኳስ የበላይ አካል የሆነው ዩኤፋ የዲሲፕሊን ጉዳቶችን ወይም ጉዳዮችን ለመቆጣጠር የሚያስችል አሰራር አለው። አሰልጣኝ ወይም ተጫዋች ቀይ ካርድ ሲመለከቱ በአብዛኛው ከክስተቱ ጋር የተያዙ ሁኔታዎች ላይ ምርመራን ያነሳል። በዲያጎ ሲሞኔ ጉዳይ የበላይ አካሉም የጨዋታውን ቅርጽ ይገመግማል፣ ባለ ሪፖርቶችንም ይሰበስባል፣ እናም ማንኛውም ተዛማጅነት ያላቸው ምስክሮችንም ይመለከታል ተብሏል። ይህ ደግሞ ዲየጎ ሲሞኔ ከዩኤፋ ዲሲፕሊን እርምጃ የመጀመሪያው አጋጣሚ አይደለም። በአሰልጣኝነት ሕይወቱ በሙሉ ምርመራውን በሚስብ በርካታ ክስተቶች ላይም ተሳትፎ እንደነበር የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከእኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድረግ ያለው፣ ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ለነበራችሁ በሙሉ ልብ ያለ ምስጋኔን ላቀርብ ወዳለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።